ሰላም እንዴት ናችሁ? ወደ ኢትዮ ጂኒስ ዩቲዩብ ቻናል ተከታታዮች፣ በዛሬው ፕሮግራም ይዤላችሁ የቀረብኩት ስለ ኬሪየር ይሆናል። ብዙዎቻችን ስለ ኬሪየር ብዙም አይዲያ የለንም፣ ግን ኬሪየር በጣም ወሳኝ ነገር ነው እና እስቲ ስለ ኬሪየር እናውራ። ኬሪየራችን ምንድን ነው? ስፔሻሊ ደግሞ ለያንገር ጀኔሬሽን ለወጣቶች ኬሪር ጋይዳንስ ያስፈልገናል። እናም ብዙዎቻችን ምን ትምህርት ላይ ብንማር ስራ አለም ውስጥ ገብተን በምን መስክ በምን በየትኛው ቦታ ላይ እንትን ሆነን ኢንሲስት አርገን ብንሰራ ኬሪራችንን ማሳደግ እንችላለን። ብዙዎቻችን አይዲያው ስለሌለን የሆነ ቦታ ላይ ደርሰን ከዛ ሰክሰሱ ይጠፋብናል፣ እና ግራ መጋባት ብዙ ወጣቶች ብዙዎቻችን ብዙ ግራጁዌት ያደረግን ትምህርታችንን የጀመረን ፊኒሽ እያደረግን ያለን ልጆች ምን መስራት እንዳለብን ክሊር አይሆንም። እና አሁን ደግሞ ጀኔሬሽኑ ንቅት ብሎ ኬሬሩን አውቆ ኬሬሩን ፓዙን አስተካክሎ ሲሄድ ሰክሰስፉል የመሆን እድሉ ከፍተኛ ስለሚሆን እዚህ ስለ ኬሬር የሆነ የሆነ ነገር እናውራ ብዬ አሰብኩኝ። እባካችሁ ቻናላችንን ሰብስክራይብ በማድረግ አበረታቱን፣ ላይክን ኮሜንት አድርጉልን። ወደ መጀመሪያው ሀሳብ ስገባ ምንድነው? ላወራችሁ ያሰብኩት በመጀመሪያ ኬሪር ምንድን ነው የሚለውን እናያለን። ኬሪ ራሱ ምንድን ነው? ከዛ ራሳችንን ማወቅ አለብን። እራሳችንን ስና ኬሪራችንን አጀስ ለማድረግ ይጠቅመናል። ሶስተኛ ላይ ኬሪ ኦፕሽናችን ምንድንነው ምንድንነው ያለን ኦፕሽን? ከዛ በኋላ ጎላችንን ቫሊዋችንን ኮንሲደር እናደርጋለን። ከዛ ቀጥለን ደግሞ ዲሳይድ ከማድረጋችን በፊት ምን ምን ማየት አለብን ምን ምን ምን የምንማረውን ትምህርት የምንሰራውን ስራ ዲሳይድ ከማድረጋችን በፊት ማወቅ የሚገባን ፖይንቶች ምን ምን ናቸው? ከዛ ከሰዎች ጋር እንዴት ዲስከስ ማድረግ ያለ አለብን ከዛ በኋላ ደግሞ ላስትሊ ፕላን አድርገን ወደ ጉዳያችን እንገባለን ማለት ነው። ወደ መጀመሪያው ፖይንት ስገባ ዋት ኢዝ ካሪየር የሚለው ነው። ካሪየር ምንድን ነው? ካሪየር ምንድን ነው ማለት ካሪየር ማለት ጆርኒ ኦፍ ወርክ ላይፍ ነው። ወርክ ላይፍ ሊሆን ይችላል። በስራ ይሆናል በትምህርት የምንይዘው ፖይንት የህይወታችን መስመር ማለት ነው። ኬሪር በስፔሻሊ በወርክ ላይፍ ኬሪር ብዙ አይነት አለ። የተለያዩ ኬሪሮች አሉት። ኬሪር ፓዝ አለ፣ የጆብ ኬሪር አለ፣ የስቱደንት የትምህርት ቤት ኬሪር አለ። ግን እኔ ዛሬ ማውራት የፈለግኩት በወርክ ላይፍ ላይ ያለውን ኬሪር ነው። እና ይሄ ኬሪር ምንን እንትን ያደርጋል? መስመር ማለት ነው፣ የህይወት ጉዞ የምንከተለው የያዝነው ስራ የልምዳችን እስኪላችን ምንድን ነው፣ በኋላ ላይ በተወሰነ ፕሮፌሽን ወይም ፊልድ ላይ ያለን ጎል ምንድን ነው የሚለውን የምናይበት ወርድ ኬሪየር እንለዋለን። ወርክ ጆርኒ ኦፍ ወርክ ላይፍ ማለት ነው አጠር አርጌ ስነግራችሁ። ሁለተኛው ስለ ራሳችን ማወቅ ነው። ኬሪራችንን ለማስተካከል ስለ ራሳችን ማወቅ አለብን። ስለ ራሳችን ማወቅ ስንል ምንድን ነው? ስትሪንግ ዚ ምንድን ነው? ኢንተረስቲ ምንድን ነው? ፐርሰናሊቲ ወደ ምን ያተኮረ ነው? ምን ላይ ነኝ እኔ ጎበዝ ናቹራሊ ጉድ አቲቲውድ የሆንኩት ምን ላይ ነው? በቃ ምን ብሰራ ነው ሰክሰስፉል መሆን ነው? ከሰዎች ጋር መስራት ያስደስተኛል ወይ? ዳታዎችን መስራት ያስደስተኛል ወይ? ኦር ማቴሪያል ነገር ምርት ማውጣት አንዳንድ ሳይሆን የማኒፋክቸሪንግ ነገር የሚችል አለ። ትምህርት እየተማረ እንኳን በቃ እንጨት ስራ በጣም ኢንተርቴን የሚያደርገው ሰው አለ። ክሪኤቲቭ የሆነ ነገር የሚያረ አንዳንዱ ሰው ደግሞ ኦራተር ሰዎች አሉ፣ መናገር የሚችሉ ኮሚኒኬሽን ስኪላቸው ጎበዝ የሆኑና ምን ላይ ነኝ እኔ ጎበዝ የሚለውን ቆም ብለን ስለ ራሳችን ማወቅ። ከዛ ሶስተኛ ላይ ይሄንን ስለ ራሳችን ካወቅን በኋላ ኤክስፕሎር እናደርጋለን። ምኑን ኬሪር ኦፕሽናችን ምንድን ነው? በምን በኩል ነው አም ሰክሰስፉል መሆነው ኦፕሽናችንን የተለያዩ ቪዲዮዎች በመጠቀም ስለ ራሳችን ካወቅን በኋላ ከዛ ኤክስፕሎር እናደርጋለን። ኬሪራችንን ከእኛ ጋር ምንድነው ማች የሚያደርገው ሪሰርቾች እናያለን። ከዛ በእኔ ዙሪያ ለምሳሌ ኮሚኒኬሽን ስኪል ላይ ጎበዝ ከሆንኩኝ ከሰዎች ጋር ከስተመር ሰርቪስ እንበለውና ከሰዎች ጋር ዲል ማድረግ በጣም ፐርፌክት ከሆንኩኝ፣ ኦኬ እኔ ከሰዎች ጋር መስራት ነው ጎበዝ የሆንኩበት። ስለዚህ እሱን ኖዊንግ ማይሰልፍ የሆነ ስ ለራሴ ያወቅኝ፣ ከዛ ኦፕሽኑ ስፈልግ የተለያዩ ዌብሳይቶችን በማየት የተለያዩ ፕላትፎርሞችን በመጠቀም ምንድን ነው እኔ የምፈልገው የኔ አይነት ስራ የሚሰሩ ሰዎች ጆብ የት ነው ማገኘው፣ ምን አይነት ስኪሎች ይጠበቅብኛል ምን አይነት ስኪል ዲቨሎፕ ማድረግ ይጠበቅብኛል? ከዛ በዚህ ስራ ላይ የሚሰሩ ሰዎች ምን አይነት ነው አቨሬጅ ሰላሪያቸው ምንድን ነው የሚያገኙት የሚለውን የተለያዩ ዩቲውቦች፣ ሊንክዲን ላይ በመጠቀም በማየት ፕላትፎርሞችን በማየት ስለ ኦፕሽኖቹ በደንብ ማወቅ እንችላለን ማለት ነው። አራተኛ ላይ ይህንን ካወቀን በኋላ ጎላችንን እና ቫሊዋችንን ሴት እናደርጋለን። ከዛ ላይፍ ወር ማለት እኔ ማተር ማድረገው ምንድን ነው? ለምሳሌ ኮንሲደር ጎል ና ቫሊው የእኔ ቫሊው ምንድን ነው ምንድን ነው እኔ ቤዚካሊ ኢንሲስት ማድረገው? ለምሳሌ ወርክ ላይፍ ባላንስ ነው እኔ ማተር የሚያደርገኝ ወይስ ሀይ ሰለሪ ነው? ወይስ እኔ ወርክ ላይፍ ባላንስ ማለት ሁሉንም ስራውንም ፋሚሊ ታይሙንም ሰልፍ ዲቨሎፕመንቱንም ገንዘቡንም ኤቭሪቲንግ ነው ባላንስ አርጌ የምኖረው? ወይስ ሀይ ሰላሪ ከተከፈለኝ በቂ ነው ለእኔ ወይስ እነዚህ ሰዎች መርዳት ሄልፒንግ ቱ አዘርስ ላይ ነው ኢንሲስት ያደረግኩት? ምን ላይ ነው የኔ? ምክንያቱም ይህን ስናውቅ ነው ጎላችንና ቫሊዋችንን አስቀምጠን ቅድም ያስቀምጥነውን ኬሪር ፓዝ ተከትለን ላይፋችን ራን ማድረግ የምንጀምረው ማለት ነው። አሁን ብዙ ሰው ችግሩ ወርክ ላይፍ ባላንሱን አያውቀውም። ኬሪሩን እነዚህ ያልኳችሁን ነገር አስተካክሎ ለመሄድ ማወቅ ያለባቸው ነገሮች አሉና እና ቫሊዋችንን ማወቅ አለብን። ለምሳሌ ፍሪደሙ ኢምፖርታንት የሆነበት ሰው ሪሞት ኤሪያ ለሄዶ በፍሪላንስ መስራት ይኖርበታል። አሁን ምንድነው ማወቅ ያለብን ነገር? ኢምፖርታንት ለእኔ ምንድነው? ፍሪደም ኢይዝ ቬሪ ኢምፖርታንት ለእኔ ካልን በነፃነት መኖር ነው የምፈልገው ካለን የሆነ ቦታ መሄድ አለብን ማለት ነው ያንን የሚሰጠን ቦታ መምረጥ አለብን ማለት ነው። ሌላኛው ዲሳይድ ከማድረጋችን በፊት ማወቅ የሚገቡን ነገሮች አሉ። ሪል ኤክስፔሪንስ የሚገኘው ገብቶ የእውነት ቦታው ላይ ገብቶ ቴስት በማድረግ ነው እና ዲሳይድ ከማድረጋችን በፊት ኢንተርንሽፕ መስራት፣ ኦንላይን ኮርሶችን መውሰድ፣ ቮለንተሪ ማገልገል፣ እነዚህን አይነት ኮሚትመንቶች ስንወስድ ቴስት አውት እናደርግና ኦኬ እኔ ፍላጎት ነው እንጂ ያለኝ ኮሚትድ አደለው የሚለውን ዲሳይድ እንድናደርግ ያደረገናል። ኢንተርንሽፕ፣ ቮለንተር አገልግሎት፣ ኮርሶች መውሰድ ስለ ጉዳዩ ማለት ነው። ለምሳሌ ፎር ኤግዛምፕል ከስተመር ሰርቪስ ብያቸዋለው እና ከስተመር ሰርቪስ የራሱ ሆነ ኢንተርቴን የሚያደረግ ነገር ቢኖረም የራሱ ዲስአድቫንቴጅ አለው። የራሱ ቻሌንጅ የሚያደረግ ነገር አለው። ስለዚህ ከስተመር ሰርቪስን የተለያዩ ቦታዎች ገብቶ በነፃ አገልግሎት በመስጠት ቻሌንጁን ፌስ ማድረግ ከዛ ምን ያህል ኮሚትድ ነ ለስራው የሚለውም በዛ ማወቅ እንችላለን ማለት ነው። ሌላኛው ቶክ ቱ ፒፕል ነው። ከሰዎች ጋር ማውራት ስለ ጉዳዩ ሰዎችን ማማከር፣ ኔትወርክ መፍጠር በዙሪያው ለምሳሌ ልሰራ ባሰብኩት ዙሪያ እኔ በምፈልገው ለምሳሌ እንዳልኳችሁ ኤግዛምፕል ያነሳሁት ከስተመር ሰርቪስ ስለሆነ ከስተመር ሰርቪስ የሚሰጡ ሰዎችን በዛ ውስጥ ሊያልፉ ያሰቡ ሰዎችን ወይም ኦልሬዲ እያሰሩ ያሉ ሰዎችን በማናገር እና እኔ በዛ ስራ ኢንተረስትድ እንደሆንኩኝ በመንገር ኮርሶችን በመውሰድ የተለያዩ ኮሚኒኬሽኖችን በማድረግ ስለ ስራው በቂ እውቀት እንዲኖረን ከዛ ኮሚትመንታችን ይጨምርልናል። ያለውን አድቫንቴጅ እና ዲስአድቫንቴጅ እናውቃለን። አውቀን ስንገባበት እስከ መጨረሻው ኬሪየራችንን አቺው ለማድረግ ይጠቅመናል። የመጨረሻው ሜኬ ፕላን ነው። ከዛ ሮድማፕ ማረግ፣ ሮድማፕ ማውጣት፣ ካላንደር ማዘጋጀት፣ ከዛ ዋንስ ዩ ዲሳይድ በቃ ዳይሬክሽን ሜክ ክሊር ፕላን ይኖረናል ማለት ነው። እነዚህን አድርገን ስኪሎችን ተምረን የራሳችንን ፖርትፎሊዮ አዘጋጅተን ቦታው ላይ አፕላይ በማድረግ ኢንተርንሽፕ በመስራት ኮንሲስተንት የሆነ ኮንሲስተንሲ ከፐርፌክሽን ይበልጣል የሚል አባባል አለ እና ኮንሲስተንሲ ይህንን በመሞከር ኬሪራችንን አቺቭ ማድረግ እንችላለን። ጎላችንን አቺቭ ማድረግ እንችላለን። ስለ ኬሪር ይህንላችኋለሁ። ምክንያቱም ኬሪራችንን በማወቅ ብዙዎቻችን የሆነ ቦታ ሰርተን የሆነ ያለ ኤክስፔሪየንስ አግኝተን የሆነ ሰርተን ኮንፊውስድ እንሆናለን። አንዱ ጋ አራት ዓመት፣ አንዱ ጋ ሁለት ዓመት፣ አንዱ ጋ ሶስት ዓመት የተለያየ ነገር ሰርተን አናድግም። ብዙ ሰዋይታችሁ እንደሆነ የሆነ ትምህርት ይዝና በዛ አቺቭ ለምሳሌ አይቲ ግራጅዌት ያደረጉ ኢንተርስት ደሆነ ኮምፒተር ሳይንስ ግራጅዌት አድርገው በእሱ ሃይራርካል እንትናቸውን ትምህርታቸውን ሰርቲፋይድ ሰርቲፋይድ በመሆን ኬሪራቸውን አሳድገው በጣም ትልልቅ ካምፓኒ ሊደር የሚሆኑ አሉ። በጣም የሚገራርም የቴክኖሎጂ ውጤቶችን የሚሰሩ አሉ። እና ይሄ ኬሪር ከማወቅ የሚመጣ ነገር ነው። እና ኬሪራችንን እንደ ቀልድ ስለምናየው የሆነ ጥሩ ማለት ላስት ላይ ሰክሰስ ትጠፋብናለች። ስለዚህ ኬሪር ጋይዳንስ ቤዚክ ፎር ሰክሰስፉል ለመሆን እና የተሳካለት ሰው ለመሆን ኬሪራችንን ማወቅ ያስፈልጋል እና ኬሪር የአንድ ቀን ዲሲዥን አላለም። ፔሽንስ ይፈልጋል። ፕሮሰሱን ትረስት ማድረግ ያስፈልጋል። እነዚህም በማድረግ ኬሪራችሁን እንድትከተሉ ራሳችሁን እንድታዳምጡ እነግራችኋለሁ። ስላዳመጣችሁ እኛ አመሰግናለሁ። እባካችሁ ሰብስክራይብ በማድረግ ላይክ እና ኮሜንት በማድረግ እንደታበረታችሁ እንጠይቃችኋለሁ። ቴንኪው ስላዳመጣችሁኝ። ባይ።